ሰላም ጤና ይስጥልኝ፣ ውድ ቤተሰቦች፣ ውድ የቻናሌ ተከታዮች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ይዤላችሁ የመጣሁት የሰላድ አሰራር ነው። ሰላጣ ሰላጣ እንዴት እንደምንሰራ አሳያችኋለሁ። ተከታተሉ፣ ትወዱታላችሁ። ሰላጣ በድፍን ምስር ነው የምሰራው። የዛሬው ስራዬ ሰላጣ በድፍን ምስር አገራችን በወጥ ነበር የምንጠቀመው ምስር። አሁን ብዙ ነገር መስራት እንችላለን በምስር። ዛሬ ይዤላችሁ የመጣሁት አንዱን ሰላጣ በምስር አሰራር ይዤላችሁ የመጣሁት ትወዱታላችሁ። ተከታተሉኝ። ይሄ ሁላችኋ ካሮት፣ ቲማቲም፣ ትናንሿ ደቃኳ ቲማቲም አለች። ሎሚና አለኝ ሎሚ በአማርኛው አልችልበትም። ሎሚን ዛሬ አወቅሁትኝ። ሎሚ ያለኝ በግዱነስ ሸበት፣ ኩስበራ ይሄኛው ደግሞ እንትን ነው፣ ጀርጅር የሚባለው ቅጠል ነው። በጣም ነው የምወደው ይሄ ጀርጅሩ በጣም አሪፍ ነው። ዛሬ እሱን እጠቀማለሁ። እነዚህ ናቸው ግብአቶቼ። ድፍን ምስሩን ቀቅዬ ያበሰልኩት ነው

በዚያ ብጌ ትልላለው ዛሬ ያው ሰላጣ የሚሄደው ለሴትዬ ከእናቷ ቤት ነው ይዤ የሚሄደው። እናቷ ቤት እንግዳ ሲመጣ እኔ ነኝ እንደዚህ እየሰራሁ ምንትን ምለው። አንዳንድ ጊዜ የታተዳልት የትኘ ለዛ ነው የማዘጋጀው፣ በብዙ ነው የማዘጋጀው እና ካሮትን እንደዚህ ሁልጊዜ ነው የምጠቀመላችኋለሁኝ። ያው እንደዚህ ጎረድ ጎረድ ነው ያደረኩት። በጣም ቀላል ነው፣ አሪፍ ነው። ሰላጣ እኔ መስራት አልወድም፣ በጣም ሰላጣ መስራት የሚያቀላይ ግን የለ ወደ ምግቡ ስትገቡ ትለምዱታላችሁ። ሁሉን ነገር ይለመዳል። ለዛ ደግሞ ያው አሁን አሁን ደስ እያለኝ ነው የመጣው። በፊት ግን ምግብ መስራት በጣም ነበር አልወድም ነበር። ግን ምግብ መስራት ቀላል ነው፣ ያው ቀላል ነው። ቀላል ነው ስላችሁ እንትን እንዳትሉኝ፣ ያው እንግዲህ አረብ ሀገር ያለን ሰዎች ብዙ ጊዜ ከምግብ አናሄድም ስለምንል ለዛ ነው ምግብ ስራ በጣም ቀላል ነው። ሰዎቹ በተለይ ቤተሰቡ ቀለል እንዲያሉ ከሆኑ ቀላል ነው። ምግብ ጋር ብንሄድ እና ይሁላችሁ ይሄ ደግሞ ትናንሿ ቲማቲም ናት። ትንሿ ደቃቋ፣ እሷን ነው እንደዚህ ከሁለት ከሶስት ክፍል ነው የሚያደርጋቸው። ስንጥቅ ሳረገው ውሃው ወደ ላይ እንትን ይላል ይፈናጠራል። ለዛ ነው የቲማቲም ውሃ ነው እንደዚህ እንትን ምለው እና ቲማቲሙን ከሶስት ከአራት አድርጌ በረዛዘም ወደ ሲጎረድ ጎረድ ነው የማረገው። ቲማቲሙንም ሲደቅ ስለማይፈልጉ ቅመሱትኝማ፣ በወፍራራም አርጋችሁ ብትከትፉ ምንም ሳይሰለች በፍቅር ነው የሚበሉትኝ። አለቆቻቸው ማለት ነው፣ በፍቅር ነው የሚበሉት። የአሁኔ ትናንሾቹ ቲማቲሞች ስላነሱኝ ትላልቁን ሁን የትልቁን ቲማቲም አንድ ጨምሬበታለሁ። ይህ ትልቁንም እንደዚህ ነው እንደምታዩ፣ ጎረድ ጎረድ ነው ማረገው። ጎረድ ጎረድ አድርጌ ነው የምከትፈው። በዚህ አድርጌ ከትፋለሁኝ እና የሁላችሁ ሰላጣ በጣም ለጤናችን ጠቃሚ ነው። እኔ በምስር መስራት የጀመርሁትኝ ሰላጣት ምስር በድፍን ምስር መስራት የጀመርሁትኝ ሴትዬ ከዚህ ቀደም ትሰራለች ሰላጣ ከዛ ስትሰራ ስትሰራ አየኋትኝና እዛ እንዴት የምስሩ መጀመሪያ ያሳየኝ የድፍን ምስር ሰላጣ ያሳየኝ ሴትየዋ ናት ነው ለመናገር ግን ታውቃላችሁ፣ እኛ እኮ የማዳም ቅመሞች ቅመሞች ነን፣ እኛ በጣም አይለኛ ነን። ከዛ ሴትየዋ የዛለት ሰራችና እንደዚህ ቀቅላ ምናምን ሁሉን ነገሮችን አዘጋጅቶላ እሷ ሰራች። ከዛ እኔ ደግሞ ከሷ ይሆኝና ለየት ባለ መልኩ መስራት ጀመር ኩላችኋለሁኝ። የድፍን ምስር ሰላጣ ምስር በሰላጣ ማለት ነው። የሁላችሁ ከንደዚህ አድጌ ከታትፍ ያለሁኝ ካሮትን ፈቅፍቄ ነው እንትን ያልሁትኝ የተጠቀምኩትኝ ው በጣም ነው የሚያምሮ ከለሩ። ሰላጣ ወ ብዙ ነው ብዙ ነው የሰራሁትኝ። ያው እናቷ ቤት ይዘው ስለምትሄድ በዛ አድጌ ነው እንትን ያልሁትኝ። አመናችሁ አመናችሁም አንድም አላስቀረውም ሁሉንም ከእናንተ የሰደድኩት ማለት ነው። ይሁላችሁ ምስሩ በስሎልኛን ምስሩን ስታበስሉ ጫው ጨምሩበትኝ። ጫው ጨምራችሁ አብስሉትኝ። ጫው እዚህ ምስሩ ጋር ካደረጋችሁ ጫው አያስፈልገውም። ሰላጣው ጋር ጫው ባታደርጉበት ችግር የለውም። ያው ሰላጣ ጋር ጫው እንጨምራለን ግን ሰላጣ ጋር ጫው ባን ጨምር ጥሩ ነው። ከሰላጣ ጫው እንጃ። እኔ ዝም ብሎ እንደዚህ እንዳለ ነው የሚጣፍጠው። ያው ግን የምስሩ የምስሩ ሰላጣ እንትኑ ሰላለው ጫው ሰላለው። ያው ሰላጣው በጣም ቆንጆ ነው። የሆነ ካል ነው የጨመርኩት። ላይሙን ጨምቄ ካል ጨመርኩኝ። አቸቶ አቸቶ ነው የጨመርኩት። ይኸውላችሁ እንደዚያ ከሰላድ ላይ እንደዚህ ደረጃ አድርገዋለሁ። አሪፍ ሰላጣ አሰራር ነው። ተወዱታላችሁ። ተከታተሉኝ። ቪዲዮውን ማይታችሁት ከወደዳችሁት ላይክ፣ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ወዲ ሀገር ልጆች የልጆች ዜዜ ቶረስቻ አልጨመርሁ ነበር ሰለ ቸኮልሁኝ። ሴትዮ ዋንጭ ሰላ ቶለቤ ሰላለችኝ በእንትን ከሉ ጋር ነበር መትቼ ማስገባት መሆን የነበረበት እንደዛ ነበር፣ ግን በችኮላ ስለሆነ መጀመሪያ መጨረሻ ላይ ቤት የተጨመር ለዛ ነው። ከዚህ ጋር ደግሞ ያለኝ ምን መሰላችሁ እንትን ነው። ጅብን ህሉም ነው የሚባለው። ጅብን ህሉም ምልህ፣ ያኔ ህሉም ማለት የምልህ ጅብን ማለት ነው። ራሱ የጅብን ጸባይ አለው የጅብን የሆነ ጨውም ነገር ነው ጅብኑ ራሱ። ከዛ ላይ እንደዚህ ገልበጥ ገልበጥ አድርጌ ካዋርኩት በኋላ ጅብን ከልሙን ጅብን ከልሙን በላይ ጅብን ምልህ ነው። ጅብኑን እንትን እላለሁኝ እጨምርበታለሁ ማለት ነው። ጅብኑን እንደዚህ ጨምር አድርጌ እንትን እላለሁ እና ዜዜቱን ሰላነሰኝ፣ ዜዜቱ እጨምር ይበል ነው። ትንሽ እንትን አለብኝና ይሁን ላችሁ፣ ጅብኑን በእንደዚህ መልኩ ቆራርጫ አለሁኝ። ከዛ ይሁን እንደዚህ አድርጌ እናቱ ላይ እንደዚህ በዲኮር መልኩ አስቀምጠዋለሁኝ። ያው ከእናቷ ቤት ስለሚሄድ እንደዚው አርጌ ትንሽ በተን በተን አርጌ እንትናምና ይሄዳ እላችኋለሁኝ። ቪዲዮን አይታችሁት ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ የሀገሬ ልጆች ስለምትከታተሉኝ በጣም ነው ማመሰግነው። በሌላ ቪዲዮ እስከምንገናኝ ባይ ባይ። ደህና ሁኑ።